የሆነ የሚባል ነገር አለ። የአይጥ ምስክር ድንቢጥ የሚባል ነገር አለ። ዛሬ ከነ ድንቢጦቹ እኮ መጣ። የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ በያላችሁበት። አስገራሚና አስደናቂ የሚያስብል ነገር ነው ይሄ የመጣሁት። ይህቺ ሀይሚዬ የምትባል ልጅ ልጃችንን አለፋታም ብለዋታል እነዚህ ሰዎች። ዛሬማ እንዳለ የሰፈር ሰውን ለቃቅሞ ነው ይዞ የመጣው። ለቃቅሞ እንዴ! ብዙ ነገር መረጃ አለኝ አለ። መረጃ ማውጣት አይጠበቅብኝም። እኔ እናሱ ያሳለፍ ነው ላይፍ ምናምን ነገር አለ። የሃይሚ ማለት ነው ምንድን ነው ሰው ያደረገው? አይቅርብኝ የሰሞኑን ሆይ ሆይታ እዛ ሰፈር አይቶ እዚ ጋ ደግሞ የሃይሚን ስም የእኛ እህት የእኛ ጨዋ የእኛ እንቁ ሀይሚ እናቃታለን እዚህና እዚህ የምትንዘላዘል አይደለችም። ስነ ስርዓት ስነ ስርዓት፣ አንተ ሰው ተከበር፣ ተከበር፣ ተከበር ብለናሃል ተከበር። ዛሬማ ጭራሽ የሰፈር ድንቢጦቹን ሰብስቦ ጭራሽ ብሩኬን ራሱ አስንቆታል፣ አስንቆታል። እንዴ ማን ስለሆነ ነው ከአንተ የሚቀማ አላላም? እንዴ አንተ ያንተ ነበረች። እሱ ለምንድን ነው ከአንተ የሚቀማ? ምናምን ነገር አለ። ምን ያላለው ነገር አለ። ውዶቼ ዛሬማ ምን ቀረው? ውስጡ ያለውን እንዳለ ዘረዘረ እኮ ጭራሽ ሀይሚ የኔና የዓይኒ ናት። ሀይሚ አንተ ናት የሰፈር ሰው ሁሉ ያውቃል፣ ምናምን ነገር አረ፣ ጭራሽ አንደኛውማ እኮ ምን አለመሰላችሁ፣ በጣም የሚያስቀው ነገር፣ አንተ በፍቅር ያው፣ ይሄንኛው በፍቅር የተያዘው ሰውዬ ማለት ነው። ያንኛው ደግሞ ምስክር እየቀረበው ሰውዬ እኔ ውትድርና ልሄድ ነበር፣ አንተ ያው በፍቅር ታመስለ ነበረ፣ ለዛ ነው የቀረሁት። ጨዋታው እንደዛ ነው ውትድርና መጀመሪያ ለውትድርና የሚሆን አቅም ያስፈልጋል። ተው እግዚአብሔርን አታስቁን፣ እኛ ሳቅ አልፈለግንም። አረ ጨዋታችሁ አይጠገብም። ክርስቶስን በጣም ነው የምትገርሙት። የምር እኔና እሱ አብረን ያሳለፍናቸውን ነገሮች ማውጣት እኮ አያቅትም ግን አያስፈልግም። ምናምን ካለህ አውጣ፣ የለህም እንጂ የለህም። ሀይሚ የኔና የኔ ናት። ጭራሽ አዲስ አበባ ሄዳለሁ አለ። ጭራሽ አብርሃም ጋውርቻ አለሁ አለ ከእሷ ጋር። እሷማ ልክ ልክ ኔ ነገረችኝ። ገላኛለች ሀይሚ እየጨዋናት፣ ከአንድ በቷ ክፉ ቃል አይወጣትም። ሲጀመር አላናገረችም። ከነመፈጠርም መፈጠርም አታቅህም። የሀይሚን ስም ለማጥፋት በዝ ልክ ለማጥላላት ለዙ ፕራንክ በሰራይ ቁጥር ጥላቶቿ ከዝና ከዛ አሰፍስፈዋል። እንኳ እንዳንተ አይነቱ ዶማ ተጨምሮ ማለት ነው። ከልጅቷ አናት ላይ ውረድ። ስንት የሚያስጨንቀን ነገር አለ። ስንትና ስንት ጥላት ተደርድሮባታል። እንኳን አንተ እዚህ መተክ፣ ደግሞ የተደበቀ ነገር አለ ብለህ ምናምን በሩን አስፈዋ አስፈው፣ እኛ በሩን ያሰፉት ሰዎች እነሱን ማስቆም አቅቶናል። እንኳን አንተ ተጨምረ ማለት ነው ስነ ስርዓት ራስህን አፍቅር በጀመሪያ የሰው ልጅ ራሱን መውደድ አለበት መጀመሪያ ራሱን መንከባከብ አለበት ምግብ መብላት አለበት ራሱን ራስህን ውደድ በጀመሪያ ሰውን ከምትወድ ሊሆነ ለማፍቀር ከመዘጋጀት በፊት ለማፍቀር ሬዲ ሁን ሬዲ ሁን በልቶ ያጠገበ የሰፈር ጭልፍ የተመቶ ልጅቷን ስም ያበላሸ እንዴ፣ እሱ እሱ ማን ስለሆነ ነው የሚነጥቀ ብሩኬ ስለሆነ የሀይሚ ሸበላ ስለሆነ ነ ሲጀመር ማን የነጠቀ? ካንተ ያንተ አይደለችም። በጀመሪያም በጀመሪያም እኛ የምናቃት የብሩኬና የብሩኬናት አብሮ ናቸው መሽቀን ተለያይተው ያውቃሉ? ብር የምታወራው አንተ ዴ ይሄ ደግሞ ሃ ይሄ ደግሞ ምን አለ? የቤተክርስቲያን ሰው ነው አይዋሽም እና ቤተ ክርስቲያን አብረን እንሄድ ነበር። ምን ምንድን ነው እያወራ ያለው ሰውዬ? ግን ዛሬ አልገባኝም እያወራ ያለው። ይህ ምን ስም ማጥፋት ነው? በዚህ ልክ ደግሞ ይህንኛው ከላዩ ላይ ጣል ያደረገው ምን ሆኖ ነው? በየት በኩል መጥቼ ይህንን እውነት ላውጣ ብዬ ነበረ። ተቸግረህ ነበር አይደል ሰው፣ ዛሬ መንገዱ ተከፈተለህ እውነት ልታወጣ ምን አይነት እውነት አለ? በየመሪያ ሲጀመር ያለፈ ታሪክ እንዴት ታነሳለህ? እንዴት ትቀሰቅሳለህ ይሉኛል። ሆን ብዬ ላደርግ የፈለግኩት ነገር የለም አላለም? ምን ያለፈ ታሪክ አለ? ውሸት ሲበዛሉ እግር አውጥቶ ይራመዳል አሉ። አንደኛው ደግሞ ይሄ ለኦዲየንስ ምናምን መልስ ስጥልን፣ የኋላ ምንም አልቃበልም ብለዋል። እውነተውን ተብሎ የቀረበው ሰውዬ ምናምን ሲጀመር ሀይሚና አንተ አብራችሁ ነበራችሁ አልነበራችሁም ብሎ ሳቀ። ውሸት ስለሆነ የመጣው አሁን ነው። አብሮ መስራት የጀመሩትም አሁን ነው። ማርያም ቤተክርስቲያን እየሄዳችሁ እየጠበካት ምናምን ነገር አብራችሁ አልነበራችሁ ወይ? ውሸት። አንድ ጊዜ ውሸታችሁ ሲጋለጥ ራሱ የምታወሩትን ነገር ትስቱ። እና ምንጥር ውድ የቲክቶክ ቤተሰብ ሊል ፈልገው ውድ የኢትዮ ቤተሰብ እና አይን ያወጣ ምስክር ነኝ አለ። አዎ የአንተ አይን ያወጣ ውሸት ነው እውነት ነው። እነዚህ ሰዎች ምን ቀምሰው ነው የመጡት? በመድኃኔዓለም ምን አለ ብሩክ ማለት ኡመሪን ያስደበደበው ሰውዬ ነው አለ። ምንድን ነው አንተ ስም ማጥፋት ነገሩ ከውሸት የተነሳ ንፋስ መሰለኝ ገንጥሎጣ አለ። ከዛው ከቦታ ሳትንቀሳቀስ የምንድነው የድንቢጥ የአይጥ ምስክር ድንቢጥ። ይሄ ደግሞ አምቡላንስ ምናምን ምናምን ባጃጅ እንደ አምቡላንስ መጮች ጀመረች እንዴ! እንደዛ አገልግሎት ካለች ለምን እኔ ገዝቻ አልሰራም ትላላችሁ። የዛሬውማ ውሸት እስማም ብሩኬ ጭራሽ ወመረናስ ደብድበውታል እያለ ሌላ ስም ማጥፋት ወንጀል እኮ ነው። አረተው ፈጠራችሁ።